ሽማ እኔ ምንም አላልኩም። አቤል ቆይ ምን ሆነህ ነው? እሽማች የሚመጣ ሽቀልዳ ቀል ልጅ ለምንድን ነው መቀልደ እና ለምንድን ነው የምታስወጫት? ማሚ ርብቃ እኮ እሱ ያስፈልጋታል እያመማት ነው ደግሞ። ኧረ እንደሱ ከሆነማ አንተ ቅጠርላታ። እቀጥርላታለሁ ለእሷ መሆን መቼም አያቅተኝ። ጎሽ አሪፍ። ባይኖት አለባት እርብቃን አሁን ላይ እንግዲህ እየል አስሯት አፍኗታል ማለት ነው ምክንያቱም አንደኛ ካቤል የሚፈልገው ወረቀት ስላለ እሱን እስከሚያገኝ ድረስ አሁን ላይ ማለት ነው እዩል አስሯት ይገኛል። ምክንያቱም አቤል ሲወጣ አብረን እንፈልገዋለን ስለወረቀቱ እኔ ወረቀቱን ካላገኘው ሰላም አልሆንም በማለት እዩል ሲናገር ነበረ። ግን ደግሞ በስተመጨረሻው ወረቀቱን ስላገኘ እንዲሁም ደግሞ ርብቃንን አስሮ ማለት ነው። እሱ ወረቀቱን ይዞ ጠፍቷል ማለት ነው። ያንን ወረቀት አገኘ ማለት የራሱን ሕይወት አስተካከለ ማለት ነው። ከአቤል ላይ ካነሰው በኋላ የራሱን ነገር ለማስተካከል እያሰበውን ከዚህ በፊት እንግዲህ ወረቀቱን ለማግኘት በጣም ብዙ ነገር አድርገዋል ማለት ነው። ምክንያቱም አንደኛ ከዛ ቤት እንኳን የቤት ሰራተኝነት ገብታ ያንን ወረቀት እንድታመጣ አድርጓል። ሲቀጥል መቲ ደግሞ የአቤል ፍቅረኛ የሆነችው ለወረቀቱ ብላ ነው ማለት ነው ወረቀቱን ለማግኘት እና ወረቀቱን ስታገኘው እንዲሁ ለዩኤል ሰጥታ ነገሮቹን ለምትን ለማለት ነበረ፣ ግን ደግሞ አሁን ቀስ በቀስ ማለት ነው ርብቃን በመቅረብ እንዲሁም የቅርብ ጓደኛዋ በማድረግ የእሷን ሚስጥር እየሰማ የራሱንም አንዳንድ ነገሮች በመናገር ጓደኛ ካደረጋት በኋላ አሁን ላይ ግን እጅግ በጣም ተጫውቶባታል ማለት ነው። በዚህ አጋጣሚ በነገራችን ላይ የአቤል እናት እንዲሁም ርብቃን እንደ በፊቱ በፊት እጅግ በጣም ትወዳት እና ታከብራት ነበረ። ትንሰፈሰፍላት ነበረ፣ እውነት ለመናገር ከጊዜ በኋላ ግን እጅግ በጣም ተቀይራባታለች ማለት ነው። በምን ምክንያት እንደሆነ እስካሁን ባይታወቅም ግን በጣም ተቀይራባታለች። ቤት በስሟ እስከ ማድረግ ድረስ ደርሳ ነበር ማለት ነው። ማሚ እጅግ በጣም ወዳት ነበረ እና ስትንከባከባትም ነበረ። እንዲሁም ደግሞ ሰራተኛ አዚቲን ይብን ራሱ እሷ ነች ያቀጠረችላት ማለት ነው። ምክንያቱም እሷ እንድሰራ አልፈልግም እሷ ማረፍ አለባት እያለች ስትናገር ነበረ ማለት ነው። አሁን ደግሞ አዚቲን ከቤት ለማስወጣት እንዲሁም አቤልን ስታናግረው ነበር። በቃ ርብቃ ትሰራለች። ስለዚህ የአዚቲ እዚህ መቀመጥና እዚህ መሆን ምንም ነገር አይሰራም በማለት እንግዲህ ማሚ ስትናገር ነበረ። ግን ደግሞ አቤል አሁን ላይ ደግሞ ርብቃን እጅግ ወዷት አፍቅሯታል ማለት ነው። ስለዚህ እጅግ በጣም በፍቅሯ ስለወደቀ ካለሷ እኔ ብቼን መኖር አልችልም። ደግማ ደጋግማ ይብን ርብቃ ወደ ቤተሰቦቿ ለመሄድ ወስና ነበረ ግን ደግሞ እንዳቴጂ አንቺ ከሄድሽ እኔ በጣም ይከፋኛል፣ በማለት እንግዲህ አቤልም ደግሞ ደጋግሞ ለርብቃ ተናግሮ ነበረ። ርብቃም ያው አንተን ከሚከፋ እኔ እቀመጣለሁ ችግር የለውም፣ በማለት ነው እንግዲህ እየተቀመጠችው እንጂ በጣም ማሚ በጣም ብዙ ነገሮችን እያደረገቻት እያስከፋቻት ትገኛለች። በንግግርም በተለያዩ ነገሮች እያስከፋቻት ነው ያለችው ማለት ነው። እና አቤል አሁን ላይ እጅግ በጣም ተቀይሮ ጭራሽ ልጅ መውለድ እፈልጋለሁ እንውለድ ምን ይመስልሻል ርብቃ በማለት ሰርግስ፣ ምናምን ነገር ትፈልጊያለሽ ወይ በማለት ጠይቋት ነበረ። እሷ ደግሞ ሰርግ ምናምን ነገር እንደዚ አይነት ይህን ያክል አይደለሁም ስለዚህ ችግር የለብኝም አንተስ ምን ይመስልሃል በማለት ጠይቀ ተጠይቆ ነበር። እኔ እንደዚህ ግርግር ነገር አልፈልግም አልወድም ብሏታል ማለት ነው። እኔ ግን እስከዛሬ እየሄድኩኝ አብሬ ያልሳለፍኳቸው እነሱን ነገር ለመመለስ ካልሆነ በስተቀር እኔም የዚህን ያክል ግርግር ነገር አልፈልግም ብለዋለች ማለት ነው እና እጅግ በጣም በዚህ ጉዳይ ደስ ብሎታል። ቀጥሎም ስለ ልጅ ነበር ያወራው እና፣ ምን ችግር አለው? አሁንም እኮ ይቻላል አሁንም አለ ብላለች ማለት ነው። እና ማለት የት አለ ምናምን ብሎ ጠይቋት ነበረ። አይ አሁንም ከፈለግነ እንችላለን ለማለት ፈልጌ ነው፣ ግን ደግሞ አሁን ላይ ዝግጅት ላይ አይደለሁም። ምክንያቱም ነገሮችን በመጀመሪያ ማስተካከል አለብን ብላለች ማለት ነው። ምክንያቱም አንደኛ ማሚ እጅግ በጣም ነው የተቀየረችው። በነገራችን ላይ ማሚ ስትቀየር ወይንም ደግሞ ጸባዩ ከርብቃና እንዲሁም ከአቤል ጋር እንደዚህ ሲቀያየር ጸባዩ ያው አቤል ርብቃን መረዳቱ ወይንም ደግሞ እሷን በፍቅር መያዙ ራሱ በጣም ትልቅ ነገር ነው ማለት ነው። ምክንያቱም ሁለታቸው ቢጠሏት እጅግ በጣም ለእሷ ለርብቃ ከባድ ነው የሚሆነው። ወደዚህ ቤት የገባች ቤተሰቦቿን ሁሉ ነገሮችን ትታ እንግዲህ ወደው አፍቅረው ነው ማለት ነው። በቤት ሰራተኝነት ብን በመጀመሪያ የገባችው ማለት ነው፣ እና አሁን ላይ ደግሞ በዚህ መልኩ የምትወዱ ሰው እናንተ ሲመኛችሁ ሲወዳችሁ ደግሞ እጅግ በጣም ደስ ይላል። ሀሳቧ ተሳክቶላታል ማለት ነው። የማሚን ጉዳይ ደግሞ ቀስ ብላ ማወቅ እና ስለዚያ ጉዳይ በምን እንዳኮረፈቻት እና ለምንስ እንደዚህ እንደተቀየረች ማወቅ ትፈልጋለች ርብቃ። ግን ደግሞ ለነገሮቹ ምን መሆን አለባት ታጋሽ መሆን አለባት ማለት ነው በነገር ሀገራችን ላይ ማሚ የተቀየረችበት የራሷ የሆነ ምክንያት አለ። ዝም ብላ ከመንገድ ተነስታ እንደዚህ በእርግጠኝነት ማለት ነው እንደዚህ አትቀየርም። ስለዚህ የተቀየረችው የራሷን ምክንያት አለ። ምክንያቷም እንግዲህ ከዚህ በፊት እነሱ በጣም እንዲቀራረቡ እንደ ባልና እንደ ምሽት እንዲሆኑ በጣም እንዲዋደዱ በጣም ብዙ ነገር ስትሰራ ነበር ማለት ነው። ይሁን የተዋወቁበትን ቀን በመጠየቅ ራሱ ስታከብርላቸው ነበር። ፎቶ የልጅነታቸው ፎቶ ማሳጥባ እንደዚሁ ከግርግዳ ላይ አድርጋ ነበር ማለት ነው። እና በጣም ብዙ ነገር እጥራለች ማለት ነው እና አቤል ደግሞ አይሆንም አይሆንም ነው የሚለው፣ ማለት ነው። ምክንያቱም ርብቃን አይፈልጋትም ነበር በጊዜው። ይመታታል፣ በጣም ብዙ ነገር ይናገራል። ርብቃ ስለምችለው ነው እንጂ በጣም ብዙ ነገሮችን ከማሚ ፊት ለማስመሰል እንጂ እውነት የፈለጋት እራሱ አልነበረም ማለት ነው። እና አርግዛለች የሚል ሀሳብ ነበረ ማለት ነው። እንዴት እንደዚህ ይሆናል ምናምን እያለ በጣም ብዙ ነገር ሲናገር ነበረ። ሲቀጥል ደግሞ እርብቃ መድኃኒት ሰጥቷት ነበረ ማለት ነው እና መድኃኒቱን እንደዋጠችው ምናምን ነገር ነበር እየተናገረችው እና እርብቃም እንግዲህ ማሚ ጠይቃት እርጉዝ እንዳልሆነች ነግራታለች። ከዚህ በፊት ደህና በነበረችበት ያ ማለት ማሚ ሳትቀየር ማለት ነው ነግራት ነበረ እና ከዚያ በኋላ ነው እጅግ በጣም እየተቀየረች የመጣችው። ያቤል እናት እንግዲህ በጣም ልጅ ትፈልጋለች። በነገራችን ላይ ልጅ እየፈለገች ወይንም ደግሞ የልጅ ድምፅ ማለት ነው በውስጧ በጣም እያቃጨለባት ነበር፣ እና ያንን ነገር ትፈልገዋለች። አቤል ደግሞ አሁን ላይ ፈቃደኛ አይደለም። ርብቃም እንደዚሁ ፈቃደኛ አልነበረችም ነበር በማሚ እይታ ማለት ነው። ግን ደግሞ አሁን ላይ እርጉዝ እንደሆነች ሁላችንም የምናውቀው ጉዳይ ነው። ግን ደግሞ ማሚ አታውቅም፣ እንዲሁም አቤልም አያውቅም። ያው የምታውቀው ርብቃ ርብቃነች ማለት ነው። እና እጅግ በጣም ነው ደስ የሚላት በእርግጠኝነት ማለት ነው። ማሚም ብሰማ እንዲሁም ደግሞ አቤል ቢሰማ እጅግ በጣም ደስተኛ ነው። ምክንያቱም ውስጡ ይፈልጋል እሷ አሁን ላይ አልፈልግም ማለች እንጂ እሱ ይፈልጋል ማለት ነው። እና በዚህ ጉዳይ ሙሉ በሙሉ እንደወደዳት ወደዳት እንዳፈቀራትም እንደዚሁ ሲናገር ነበረ ማለት አዝቲ፣ አሁን ላይ ማለት ነው የርብቃ ማርገዟን ትክክለኛውን ነገር ሰምታለች። እንዲሁም ደግሞ ራሷ ርብቃ ይብን እንደ ጓደኛ አይታት ሁሉ ነገሯን ነግራታለች ማለት ነው። ግን ደግሞ ከዚያ በፊት ያው ስታወራ ነበር። ሴት ነው ወንድ ነው እያሉ ሲያወሩ በነበረበት ሰዓት ነበር የሰማቸው። ግን ደግሞ ደውላ ለመቲ ርብቃ እርጉዝ ነች በማለት ሴት ነው ወንድ ነው ሲሉ ሰምቻለሁ። ስለዚህ እርጉዝ ነች መሰለኝ በማለት ነግራታለች ማለት ነው። እና እንዴት እንደዚህ ይሆናል ነበር ያለችው እሷ። ራሱ እውነት እኮ እኔ ወድጆ አፍቅሬው ቢሆን እኮ እንደዚህ ተጫውቶብኛል። እኔ ግን ዝም ብዬ ነበረ ያንን ወረቀት ለማግኘት ነበረ በማለት እንግዲህ ስትናገር ነበር። ወረቀቱን ካላገኘችው እሷ ደግሞ የእሷ ፍቅር ሊቀጥል አይችልም ማለት ነው። ምክንያቱም በዚያ ወረቀት ነው የእሱ ፍቅር ሊቀጥል የሚችለው። ወረቀቱን ካላመጣሽ እና ይህ ነገር ካልተሳካ እኔ ና እንቺ አንታዋወቅም ብሎ እንግዲህ ተናግሯት ነበረ ማለት ነው። እና መቴ በዚህ ጉዳይ እጅግ በጣም እንግዲህ እንትን እያለች ትገኛለች እያሰበች ማለት ነው። ምን አለ አቤልን ራሱን አፍቅሬው በነበር እስከ ማለት ድረስ እንግዲህ ትደርሳለች። ምክንያቱም አይወዳትም፣ አይፈቅራትም። አንደኛ ስለ ስራና ስለ ስራ ብቻ ነው ያንን ወረቀት ስለምታመጣለት ብቻ ነው እንጂ ከእሷ ጋር አብሯቴ የሆነው ምንም ነገር እንደማይፈልጋት ነው እንግዲህ እስከ ዛሬ እያየ ነው ማለት ነው። እና ርብቃ በስተመጨረሻም በእርግጠኝነት ያው ራሱ አስሯት እንደዚህ እያደ- አሰቃይቷት ማለት ነው ወረቀቱን ይዞ ጠፍቷል። ግን ደግሞ በመጨረሻ ማሚ የት ሄዱ? ምን ሆኗቸው ነው? ሁለታቸው ክላስ ውስጥ ምን ይሰራሉ? በማለት ራሴ ተነስቼ እጠራቸዋለሁ ብላ ተነስታ ሄዳለች ማለት ነው እና ቀጥታ ምን ልታገኝ ትችላለች? በእርግጠኝነት ያው አስሯት እንደዚህ አድርጎ ወረቀቱን ሲያገኝ እንዳትናገር አስጠንቅቆ ወረቀቱን ይዞ እንግዲህ ወጥቷል ማለት ይቻላል ማለት ነው። እና አረብቃ እንደዚያ እየተሰቃይች ታገኛታለች። ማሚ ምን ልታደርግ ትችላለች የሚለውን ነገር እንግዲህ ያ በቀጣይ ሁላችንም አብረን የምናየው ይሆናል ማለት ነው። ውዴ ቻናሌ ተከታታዮች ቤተሰቦች በያላቸው በሰላማቸው ይብዛሌ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።